ሀይ፣ እንዴት ናችሁ? ሰላም ናችሁ? ናንሻታክስ ተመልሼ መጥቻለሁ። በዚህ ሳምንት ተሳክቶ ሊንቀ እኔን አክብሬ ነው የመጣሁት። ተመስገን እና ያው እንደምታውቁት እዚህ ቻናል ላይ ብዙ ጉዳዮች እያነሳሁ ሀሳብ አስተያየት እሰጣለሁ፣ ግላዊ ሀሳብ አስተያየት። በተጨማሪ የራሴን ገጠመኞች አወራላችኋለሁ። ግን እንድታውቁ የምፈልገው የነበራችሁ ሰብስክራይበሮችም፣ አዲስ ለምትመጡ ሰብስክራይበሮችም እኔ እነዚህን ነገሮች ሳወራ ምናምን አይኖ የሶሻል ሚዲያ ላይ ያለው ጌም ጠፍቶኛል፣ ማለት እንደዚህ አይነት ወሬዎች ቁጭ ብሎ ሲወራ ርናጠ ፋስት ትራክ አይደሉም። ፌመስ ለመሆን ኦር ቶሎ ከሶሻል ሚዲያ ገንዘብ ለመስራት አይደሉም። በጣም ኦኬ ወጣት። አንድ ቀን እነዚህ ሶሻል ሚዲያ ላይ የማስቀምጣቸው ነገሮች ታሪኬ ናቸው። ዞር ብዬ ሳይ ከምንም ነገር በላይ ራሴን እንደ ግሪዲ እንትን ማየት አልፈልግም። በቃ ዲ ምን ያህል ግሪዲ መሆን ነው? ይህንን ነገር ሶሻል ሚዲያ ላይ ሰራሁት ማለት አልፈልግም። ስለዚህ በተቻለ መጠን ለእናንተ የሚጠቅም ነገር ነው ማውራትና ማስቀመጥ የምፈልገው። ስትሪክትሊ ይሄ ነው አላማ እንድታቆልኝ ስለምፈልግ ነው። እንግዲህ ብዙ ወሬ ሳላበዛባችሁ ወደ ዛሬ ሀሳቤ ልግባና በዚህ ሳምንት አንድ ሲሪስ እያየሁ ነው ኔትፍሊክስ ላይና። እዚ ጋ አስቀምጥላችኋለሁ፣ ማየት ለምትፈልጉ ሰዎች በጣም በጣም ብዙ ነገር እንዳይበት ነው ያደረገኝ። ብዙ ስፖይል አላደርግባችሁ፣ ግን ሀሳቡን ልንገራችሁ አምጥቼ እንዳወራው የሚያስደረገኝን ነገር፣ ልጅቷ በላይፍ ፓርትነሯ ትዳር አልመሰረተችም፣ ግን ላይፍ ፓርትነሪ ብላ አብራ መኖር የጀመረችው ወንድ ምርጫዋ እና ልጅ የወለደችለት ምን ያህል ላይፏን እንዳበላሸ ዋን ወር ናዘር የሚያሳይ ፊልም ነው እና ተከታታይ እና በጣም በጣም ብዙ ሰው ይሄን ስህተት ከዘመን እስከ ዘመን ድረስ ይሄን ስህተት አይስተካከልም። በጣም ነው የሚገርመኝ። ጥንት ብታዩም ይሄ ስህተት አለ፣ አሁንም ያው መልኩን ይቀያየራል እንጂ አለ ይሄ ተመሳሳይ ስህተት ሁዩ ኤንዳ ሃቪንግ ቤቢ ወት በጣም ራሳችሁን ከኤንቫይሮንመንታችሁ ከኦር ከአጠገባችሁ ካለው ከመረጣችሁት ፓርትነር ኦር ከመረጥሽው ፓርትነር ባልም ሚስትም ማለት ነው። የግዴታ ታይትል ባይሰጡም ማለት የትዳር ወረቀት ባተፈራረሙ አባት ላርግህ እናት ላርግሽ ተባብላችሁ የምተመራረጧቸው ሰዎች በጣም አፌክት ያደርጓቸዋል። በጣም ሬር ኬዞች አሉ። ምንም ከሁሉ ነገር ዲታች የሆኑ ሰዎች አሉ። ምንም የማይመስላቸው፣ ግን ሬር ነው። በጣም ብዙ ጊዜ የመረጥ ነው ሰው አፌክት ያደርገናል። እና ይቺም ልጅ እንደዚሁ ነው። በቃ ሽ ኤንድድ አፕ ሃቪንግ ቤቢ ከዚህ ሰውዬ ጋር በቃ የላይፏን ውጣ ውረድ ነው ፊልሙ የሚያሳየው። እና ይሄ ነገር ምን እንዳስብ አደረገኝ። ይህ ቪዲዮ ባይ ዘ ዌይ ስትሪክትሊ ላላገባችሁ ነው። በቃ ላላገባችሁ ነው። ያገባችሁ አይጠቅማችሁም ዛሬ ሌላ ጊዜ መታችሁ ሌላ ቪዲዮ ብታዩ ይሻላል። እና ያላገባችሁ ሰዎች ዴቲንግ ፑል ውስጥ ያላችሁ ማለት ነው አሁን ወደንም ጠላንም ኢንቫይሮንመንቱ አይምሯችንን የሚጫንበት መንገድ አለ። እና ሰዎች ስታማክሩ ሄዳችሁ የሆነ ሰው ዴት ማድረግ ጀምራችሁ ለጓደኛችሁ ስታማክሩ፣ ለካዝን፣ ለአድቫይዘርስ ኦር ወር ፋሚሊ አድቫይዘርስ ወር ምናምን ነገር ስታማክሩ የመጀመሪያውና የመጀመሪያው ጥያቄ ፋይናንሽሊ ስቴብል ነው ነው ወይ ኦር ፋይናንሽሊ ስቴብል ነች። የምርም ሴቶቹ ይጠይቃሉ እንደዛ እንደ ድሮ እንዳይመስላችሁ ና ለምንድን ነው ዓለም ላይ ያለው ከባዱ ችግር ይሄ ስለሆነ? ነገር ግን ለእኔ በፊትም ስህተት ነው፣ አሁንም ስህተት ነው፣ ለወደፊትም ስህተት ነው የሚሆነ ይሄ ጉዳይ ፋይናንሽሊ ስቴብል ነው ወይ? ከዛ ይቀጥላል መልኩ ቆንጆ ነው ወይ? ከዛ ይቀጥላል ምን አይነት ፋሚሊ ነው ያለው ምናምን ነገርና፣ ኦፍኮርስ እነዚህ ነገሮች ፐርሰናል ፕሬፈረንሶች ናቸው። ለምን ያንን መረጣችሁ ብዬ በፍጹም ልወቅሳችሁ ምናምን አይደለም። ኢንፋክት እንዴት ነው አይ አክሰፕት ቢይንግ ፒኪ ላይክ ጥሩ ነው። ለራሳችሁ ሪስፔክት አላችሁ ማለት ነው። ይሄን ነው የምፈልገው የሚል ሰውን አከብራለሁ እኔ። ነገር ግን በጣም ብዙ ሰው ሲሳሳት ያየውትና ይሄንንም ፊልም ሳየው በጣም ብዙ አንግል እንዳስብ ያደረገኝ፣ ሴትም ሆናችሁ ባል ስትመርጡ፣ ባልም ወንድ ሆናችሁ ሚስት ስትመርጡ ሶስት ነገር ለማየት ሞክሩ። በቃ እነዚህ ሶስት ነገሮች አር ደ ሞስት ኢምፖርታንት ብዬ አስባለሁ። በመጀመሪያ ደረጃ ጀነረስ የሆነ ሰው ሴትም ትሁን ወንድም ይሁን ጀነረስ ማለት ንፉግ አለመሆን ማለት ነው። ቋጣሪ ምናምን መሆን አይደለም ብላችሁ በቃ መንፈግ የሚወዱ ሰዎች አሉ። መንፈግ የግዴታ ገንዘብ አይደለም፣ ማቴሪያል ነገር አይደለም። መንፈግ ኢሞሽናል መንፈግ አለ። ፍቅርን ማሳየት እንደ ማቅበጥ የሚያዩ ሰዎች አሉ። በጣም ቋጣሪነት የኢሞሽን ቋጣሪነት አለ አይደለ አዶነ በደንብ ብሪፍ ኤክስፕሌን ማድረግ እንዴት እንደምችል ግን ንፉግ የሆኑ ሰዎች አሉ። በቃ በተፈጥሯቸው እያላቸው ካላቸው ላይ ሜይ ቢ አምስት ነገር ኖሯቸው ከአምስቱ ላይ ኮርተር ለመስጠት በጣም ውስጣቸው የሚታገላቸው፣ ባለም ፍቅር ማሳየት በጣም ውርደት መስሎ የሚታያቸው፣ ብቻ ጀነራሊ ጀነረስ የሆነ ሰው መምረጥ በጣም ኢምፖርታንት ነው። ሁለተኛው ነገር በጣም በጣም ኢዝሊ ፎርጌቭ ለማድረግ የሚችል ሰው። ፎርጊቭ ማድረግ ማለት እየተበደለ አስር የሚመላለስ ማለት አይደለም። በጣም ብዙ ሰው የፎርጊቪንግ ትርጉምን ከብዙ ነገር ጋር ያምታተዋል። ፎርጊቪንግ ማለት ነገር ነክሶ የማይይዝ ሰው፣ ሴትም ትሁን ወንድም ትሁን ቂመኛ ያልሆነ ሰው ኢምፖርተንት ካራክተር ይሄ ነው። ምክንያቱም ትዳር ማለት እንግዲህ እፋታለሁ ብሎ የሚገባ ሰው ያለ አይመስለኝም። ብዙ ጊዜ ይሄ እስከማውቀው ድረስ አብረን እንኖራለን ብሎ ነው ሰው የሚያስበው እና ቂበኛ ሰው ሂሳብ ያወራርደባቸዋል። የዛሬ አስራ አምስት ዓመት፣ የዛሬ አስር ዓመት፣ የዛሬ አምስት ዓመት የሰራችሁትን ስራ ኢዚሊ ፎርጊቭ ማድረግ የማይችል ሰው እናንተን ጊዜ ጠብቆ አታክ ያደርጋቸዋል። ሂሳብ ያወራደ ይሄ እንዳልኳቸው የነበረ ያለ የሚኖርም ነው እና ዋይዝ መሆን ነው በቃ ከእናንተ የሚጠበቀው። ውስጣቸው ነገሮችን ስትገመግሟቸው ፈርጊቭ ማድረግ በጣም የሚቸገሩ ከሆነ ቂመኞች ከሆኑ ራን የምረይ ነው የምላችሁ፣ ዋጋ ትከፍላላችሁ። ሶስተኛው ነገር ስሎት አንገር አይኖ ይሄ ነገር በጣም በተለይ እንደ አበሻ በጣም ፕራይድ አለ፣ ምናምን እንደ እንደማለታችን እንደ ህዝብ በጣም ብዙ ሰው ለንዴት ቅርብ ነው። ኢሞሽኑን ግንፍል አድርጎ ለማሳየት ቅርብ ነው። ኢንፋክት እንደ ጉብዝናም ይታያል። እና እኔ ዛ ሃርድ ዌይ ነው ይሄንን ነገር የተማርኩት። እናንተን የምመክራችሁ በደንብ እንድትሻሻሉበት ነው የሆነ ፌል አድርጋችሁበታል መልሳችሁ አታንሰራሩ የምትባሉበት ጉዳይ አይደለም። ይሄ ዛሬ ኢሚዲየትሊ ተነስታችሁ ማስተካከል የምትጀምሩት ጉዳይ ነው እና ሳምዋን ሁዝ ስሎት አንገር በጣም ኢምፖርታንት ነው። ቢሆን ራሱ ማለት ለንዴት ቅርብ የሆነ ሰው እንኳን ቢሆን ኖ፣ እንዲህ ለንዴት ቅርብ መሆን ባደርስሚ ስትሏቸው ስትሏቸው ለማስተካከል ቅርብ የሆኑ ሰዎች እንደዛ እንኳን ሆኖ ባይመጡ ይሄንን ነገር አድሬስ ስታደርጉት እንደዚህ ነኝ እንዴ ብለው ቆሞ ትንሽ ለመመርመር የሚሞክሩ ሰው እነዚህ ሶስት ነገሮች ያሟሉ ሰዎች ትራስት ሚ፣ ሁሉ ነገር ቢሞላ ባይሞላ ሰላም ሆናችሁ ትኖራላችሁ። ስሎት አንገር በጣም ቅርብ ፍርጊቭ ለማድረግ ማለት ነገርን ነክሶ የማይይዙ ግዴታ በእናንተ በሪሌሽን ፓርትነራቸው ብቻ ሳይሆን በሁሉ ነገር ላይ ቂመኞች ያልሆኑ ፈርስትን ፎርሞስት ደግሞ ጀነረስ የሆኑ በሁሉ ነገር ስሜት አድረስ በማድረግ በሚያደርጉላችሁ ማቴሪያል ነገርም ይሁን ማቴሪያሊስቲክ ባልሆኑ ነገሮችም ይሁን በጣም ጀነረስ የሆኑ እነዚህን ኳሊቲዎች አስበልጧቸው። ሌሎች ፕሬፈረንሶቻቸው እንዳሉ ሆኖ ቆንጆ ረጅም አጭር ኦር ምናምን ይሄ ፐርሶናል ፕሬፌሬንስ ነው። እንዳለ ሆኖ ግን ፕሪዮሪቲ ሺድ ቢስ። ምክንያቱም እነዚህ ነገሮች የተዛቡባቸው በጣም ቆንጆ ቆንጆ ሰዎች ሲፋቱ አይቻለሁ። እንደዚህ አይነት ፋይናንሺል በጣም ዌል ኦፍ የሆኑ ሰዎች እነዚህ ያልኳቸውን ካራክተሮች በማጣት ምክንያት ልጆች ሲበቱ ነው አይቻለሁ። እና ፕሊዝ ይሄንን እንትኖቱ ውሰዱ፣ ፊልሙን ለማየት ሞክሩ ቁም ነገር